ወዳጃችን እንዲሁ ልፍስፍስ መስሎ በደረቱ እየተሳበ ምስስ ብሎ ቢጓዝም የመንታ ምላሱ ማደሪያ በሆነ ጫፉ ሰንቆ ይዞት የሚዞረው ገዳይ መርዝ እባብ ይሉትን ፍጥረት ብዙዎች እንዲፈሩት፣ ሌላው ቀርቶ በስሙ ብቻ የሚያሸብር የሚያስበረግግ እንዲሆን አድርጎታል። እንደውም አንዳንዶች በአካል አገኝተውት ሊመለከቱት ይቅርና ስሙን መጥራቱ በራሱ አሎን እያላቸው፣ ይሄ ምናምንቴ ስም አይጠሬ እያሉ ሲጠሩት መስማት የተለመደ ነው። ቅዱስ ዶሚኒክ እያለልን የእባብ መርዝ በኛ ላይ ክፉ የማድረግ ቅንጣ ታክል አቅም አይኖረውም፣ የሚሉት ጣሊያናውያኑ የኮኩሎ ከተማ ነዋሪዎች ግን ቅዱስ ዶሚኒክን በሚዘክሩበት ዓመት በዓላቸው እባቦችን ሰብስበው በአካል በገላቸው ላይ እያርመሰመሱ የበዓል ማድመቂያ አድርገዋቸው ነው የሚውሉት። ቅዱስ ዶሚኒክ ደግሞ ማን ነው ማለቶት አይቀርምና፣ ነሆ ምላሽ። የጣሊያናውያኑ ንግርት ምን ይላል መሰሎት? ከጣሊያን መዲና ሮም በስተ ምዕራብ በ85 ማይል ርቀት ላይ የምትገኘውና ዛሬ ላይ ለ246 ሰዎች መኖሪያ የሆነችው ኮኩሎ ከተማ በቀደ ጊዜ የእባብ መንጋ የሚፈነጭባት ከተማ ነበረች። እናም የከተማዋ ነዋሪ ሞገደኛ እባብ ነድፎ ገደለኝ አልገደለኝ እያለ ተሳቆ በሚኖርበት በ11ኛው መቶ ክፍለ ዘመን የተፈጠረው ቅዱስ ዶሚኒክ የእባብን ዘር ከኮኩሎ ከተማ ሙልጭ ብሎ እንዲጠፋ ማድረግ የቻለ ሰው ነው ይባላል። እባብን ከኮኩሎ መንደር ማጥፋት ብቻ ማይደል ታዲያ እባብ የነደፈውን ሰው የመፈወስ ልዩ ጥበብ የነበረው መለኛ እንደነበረ የሚነገርለት ቅዱስ ዶሚኒክ ቅዱስ ለመባል በቃውም በዚህ የእባብ መርዝ ማምከኛ ጥበቡ እንደሆነ ይነገራል። እናም እንግዲህ ይህንን ለእባብ ደመኛ የሆነ ሰው ለመዘከር ብለው በየአመቱ በፈረንጆቹ አቆጣጠር በግንቦት ወር መጀመሪያ ቀን ላይ በሚያከብሩት አመት በዓል ላይ ነው ጣሊያናውያኑ ይህንን የባብ መንጋ ከያለበት አድ ነው ይዘው እንደ ቀጤማ የበዓል ማድመቂያ የሚያደርጉት። ቅዱስ ዶሚኒክ በሚዘከርበት ቀን ላይ ለወትሮ ድብት ከሚያደርጋት ድባቧ ተነቃቅታ በሺዎች በሚቆጠሩ ሰዎች ትርምስና ውካታ የምትደምቀው ኮኩሎ ከተማ በዚህ ዕለት በርካታ ቱሪስቶችና አፍቅሮ ተባባያን ሁሉላቸው በርካቶች ዓይናቸውን የሚያሳርፉባት ከተማ ነች። ኮኩሎ ከተማ የባብ መርዝ አምካኙን ቅዱስ ዶሚኒክን ለማስታወስና ይገባዋል ያለችውን ክብር ሰዎችን ለመስጠትም ሐውልት ቀርጻ አቁማለታለች። እናም በየዓመቱ በሚዘከርበት ቀን ላይ ሐውልቱ በከተማዋ ጎዳናዎች ላይ ወዲያ ወዲህ እንዲል የሚደረግ ሲሆን የበዓሉ ተሳታፊዎች ደግሞ ከየትም ከየትም ይዘው ያመጧቸውን እባቦች፣ የተለያዩ ጌጣጌጦችና ገንዘብ ሐውልቱ ላይ እያስቀመጡ አንተው ጠብቀን እያሉ ይለማመኑታል። ይህን ማድረጋቸው ቀጣዩን ዓመት በእባብ ከመነደፍ ስጋት ብቻም ሳይሆን ለእባብ መርዝ እጅ የማይሰጡና ቢነደፉ ምንም ጉዳት የማይደርስባቸው ሰዎች እንደሚያደርጋቸውም ጣሊያናውያኑ ያምናሉ። ታዲያ ከያሉበት ተይዘው የቅዱስ ዶሚኒክን ዝክረ በዓል ሜዳል ማድመቂያ እንዲሆኑ በሐውልቱና በየሰው አንገት ላይ የሚጎዘጎዙ እባቦች መርዛ አልባ እባቦች እንደሆኑ ልብ ይሏል። በእርግጥ ከጊዜያት በፊት መርዛማ እባቦችም የበዓሉ አድማቂ ሆነው ይገኙ የነበረ ቢሆንም ለበዓሉ ተሳታፊና እድምተኛ ስጋት ናቸው በሚል ምክንያት የሃገሪው መንግስት መርዝ ይዞ እዚህ በዓል ላይ መገኘት አይቻልም ብሎ ገዳ ስለጣለባቸው ነው ዛሬ ላይ በኮኩሎ የእባብ አመት በዓል ላይ ሲፈጥራቸው መርዛ አልባ የሆኑ እባቦች ብቻ እንዲገኙ ይሆነው ነው፣ ወዳጃችን። ታዲያ ምንም እንኳን መርዛማዎቹን እባቦች ከበዓሉ ውጭ አድርጎ ለሰዎች ቢወግንም የሃገሪው መንግስት እባቦችንም አላስኮረፈም። ምክንያቱም ከጊዜያት በፊት ይከበሩ በነበሩት የቅዱስ ዶሚኒክ ዝክረ በዓሎች ላይ የተገኙት እባቦች እንዳለ መጨረሻቸው ተበልቶ ተጠባብሶ መበላት የነበረ ቢሆንም አሁን ላይ ታሪክ ተቀይሮ ክብረ በዓሉ ሲጠናቀቅና የበዓሉ ተሳታፊ መጪውን አመት ለእባብ መርዝ የማይበገር ሆኖ እንዲያሳልፍ የሚያስችለውን ቡራኬ አግኝቶ ሲያበቃ የበዓሉ አድማቂ ሆነው የቆዩት መርዝ አልባ እባቦችም ተገድለው መበላታቸው ቀርቶ በሉ እንግዲህ የአመት እባብ ይበለን ብለው ወደ መጡበት ስፍራ ተመልሰው መኖራቸውን እንዲቀጥሉ አስደርጓል።